ሰላም ለእናንተ ይሁን፣ ውዴ የቤዝ ሀበሻ ዩቲዩብ ተከታታዮች እንኳን ደህና መጣችሁ ወደ ቻናላችን። እንግዲህ ቻናላችንን ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ኮሜንትም ስለምሰጡ ሼርም ስለምታደርጉ እናመሰግናለን። ቤተሰባችን ምንሰረናችሁ እናመሰግናለን ማለት ነው። እንግዲህ ዛሬ የምንወያይበት ሀሳብ ከተመሳሰሉ ሰዎች በተለየ መልኩ ለምን እንደምንነቃና ወደ ስኬት እንደምንደርስ እንወያያለን ማለት ነው። እንግዲህ ቪዲዮ እስከ መጨረሻው ይመልከቱ ማለት ነው። ሌላው ምንድን ነው ዛሬ የምንወያይበት ርዕስ? ዛሬ ምን እንወቅ? ዛሬ ምን ማወቅ አለብን? ሌላው አሁን ለመጀመር ምን እንፈልጋለን? ሌላው ደግሞ ከሰዎች ምሳሌዎችን መማር እንዳለብን ነው ዛሬ የምንወያይበት ርዕስ ማለት ነው። እንግዲህ የመጀመሪያው ራስን ማመን ነው። እኔ እያስቀመጡት የመጀመሪያው ህግ ነው። እንግዲህ አንድ ሰው ወደ ስኬት የሚሄድ ፍላጎት ካለው ራሱን ማመን አለበት። ያ ማለት ለምሳሌ አንድ ሰው እኔ መቻሌን ካላመንኩኝ፣ ሌላ ማንም ሰው ሊያምነኝ አይችልም። ስለዚህ የመጀመሪያው ራሴን ማመን እንዳለብኝ እራሳችንን ማመን አለብን ማለት ነው። ሌላው ምንድን ነው? ትንሽ ትንሽ እያልን ነው መጀመሪያ ያለብን። ብዙ ጊዜ የምንለው ሀሳብ ነው። ትንሽ ትንሽ እያልን መጀመር አለብን። ሁሉም ሰው ለምሳሌ አንድ ሰው ምናልባት ታዋቂ ሚሊዮነር የሆነ ሰው መጀመሪያ አምኖ ነበረ እንደሚደረግለት እንደሚሆንለት አምኖ ነበረና ሀሳብ የተደረገለት ስላመነ ነው። እኛስ ምን አምነናል? የምራ እየሰራን ያለ ነው? አምነን ነው ወይ? ራሳችንን እናምነዋለን? ወይ እንደሚሳካልን እናምናለን? ወይ ለራሳችን የምንነግረው ምን አይነት ሀሳብ ነው? ምንድን ነው እየነገር ያለ ነው? ያንን በደንብ አድርገን ልናውቅ ይገባል ማለት ነው። ስለዚህ ራስን መጀመሪያ ማመን በእጅግ በጣም አስፈላጊ ነው። እኔ ራሴን ካላመንኩት ሌላ ሰው ሊያምነኝ አይችልም፣ አይደለ? ስለዚህ ራሳችንን ማመን ያስፈልጋል። ሌላው ትንሽ ትንሽ እያልን መጀመርና ቀን በቀን በተግባር ውስጥ መዋል ቀን በቀን ለምንፈልገው ነገር በይበሉኝታ ሳይሆን ለሰው ብለን ወይም ደግሞ ለታይታ ብለን ሳይሆን በይበሉኝታ ሳይሆን ቀን በቀን እኛ ለምንፈልገው ነገር ህልማችን ለሚያስፈልገው ነገር መሆን አለብን ማለት ነው። በተግባር ውስጥ መዋል አለብን ማለት ነው። ሌላው ምንድነው? ፍርሃታችንን ማሸነፍ አለብን። ብዙዎቻችን ብዙ መስራት የምንፈልጋቸው ነገሮች አሉ። ብዙ ውስጣችን ብንሰራቸው ብናወጣቸው ውጤታማ የሚያደርጉ ነገሮች እንዳለን እናውቃለን፣ እናምናለን። ተሰጥኦ እንዳለን ይሄ የኔ ስጦታ እንደሆነ እናውቃለን፣ ግን ለይሉኝታ ብለን ሰዎች ስለሰሩ ብቻ አይ እከሌ ስለሰራች እኔም እሰራለሁ ምክንያቱም ማንም ምንም አይለኝም ማንም አይቃወመኝም በሚል ፍራቻ ማለት ነው። ስለዚህ እኛ ያለንን ነገር ሳንፈራ፣ ምክንያቱም በሰዎች ሰው አንድ ሰው ስለተሳካለት፣ ያ ሰውዬ ስላደረገው እኛ ይሳካልናል ማለት አይደለም። ስለዚህ እኛ የራሳችንን ተሰጥኦ እኛ ያለንን ነገር አውጥተን መጠቀም ያስፈልገናል ማለት ነው። ስለዚህ ፍርሃታችንን በማስወገድ ያለንን በውስጣችን ያለን ተሰጦ አለ። እግዚአብሔር የሰጠን በየራሳችን እምነት ማለት ሁላችንም ወደዚህ ምድር ስንመጣ የተሰጠን ነገር አለ። ስለዚህ የተሰጠንን ነገር እናውጣው። በይሉኝታ አንኑር፣ በፍራቻ አንኑር ማለት ነው። ስለዚህ ፍራቻችንን ማስወገድ አለብን። ስለዚህ ፍራቻችንን አስወግደን የምንፈልገውን ነገር ማድረግ ያስፈልጋል ማለት ነው። ሌላው ሁልጊዜ አዲስ ነገር ለማወቅ መሞከር መጣር አለብን። ያ ማለት ሁልጊዜ አዲስ ነገር መማር መሞከር ማለት ለምሳሌ ዩትዩብ ላይ ብዙ ነገር የሚያስተምሩ ነገሮች አሉ። መጽሐፍ በማንበብ አውዲዎችን በመስማት እንዲሁም ደግሞ የሚያስፈልግ ከሆነ እጅግ በጣም የሚያስፈልጉ ኮርሶች አሉ፣ እንደዚህ በብርም ሁላ የሚሸጡ። ያንንም ነገር ዲሳይድ ያደረግን የምንፈልገውን ነገር ለማወቅ ምን ማድረግ ያስፈልጋል? በየቀኑ ዛሬ ምን ተማርኩ፣ ዛሬ ምን አዲስ ነገር አወቅኩኝ የሚለውን ራሳችን መጠየቅ፣ ራሳችን ማወቅ መማር ያስፈልገናል ማለት ነው። ምክንያቱም በእውቀት የሚሰራ ሰው ምንም ጊዜ ቢሸነፍም እንኳን ማሸነፉ አይቀርም እውቀት ስላለው ማለት ነው። ስለዚህ በየቀኑ አዳዲስ ነገሮችን ለማወቅ መጣር ያስፈልገናል ማለት ነው። ሌላው ምንድን ነው፣ ሁሉንም ነገር ሳይመቻችልኝ አልጀምርም የሚል ነገር አለ። ለምሳሌ አንድ ሰው ምን ለምሳሌ ዩቲዩብ ቻናል መጀመር ፈለገ እንበል እና ከዛ ምን ይላል እኔ ማይክ ስለሌለኝ አልጀምርም ቢል፣ አሁን ይህ ሰውዬ ልክ ነው ወይ? ነው ልክ አይደለም? አይደለም። ስለዚህ ሁሉም ነገር ህይወት አልጋ ባልጋ አትሆንም። ስለዚህ አልጋ ባልጋ ህይወት እስካልሆነች ድረስ ምን ማድረግ አለብን ማለት ነው። እኛ ባለን ነገር በምንፈልገው፣ አሁን ለምሳሌ ስልክ ካለን በስልካችን ማለት ነው። አብዛኛውን ምንሰራው በስልካችን፣ እውነት ለመናገር ደስ ይላል። ሁሉም ሰው ያቅሙን እየሞከረ ነው። አሁን እኔ ከማውቀው ግን ደግሞ አሁን ብዙ ሰዎች አሉ እጃቸው ላይ ስልክ ይዘው እጃቸው ላይ ተች ስልክ ይዘው ምንም ነገር የማይጠቀሙበት አልባሌ ቦታ የሚውሉ ሰዎች አሉ። ስለዚህ በስልካችን ማንኛውንም ቻናል ክሬት አድርገን ገቢ ማግኘት እንችላለን። ገቢ ማግኘት ገቢ ስናገኝ በነገራችን ላይ ብዙ ነገሮችን መለወጥ እንችላለን። ብዙ ጊዜ የምለው ነገር ነው ለሀገር ለቤተሰብ፣ ለጓደኛ እንዲሁም ለቤተሰብ ዓለም ላይ ማለት ነው ብዙ ነገሮችን ተጽዕኖ መፍጠር እንችላለን ያ ማለት ብዙ ደካማ ሰዎች አሉ። ብዙ ነገሮችን ማድረግ እንችላለን። ገንዘብ እጅግ በጣም ምድር ላይ እስካለን ድረስ ስኬታማ መሆናችን በጣም ነው የሚጠቅመን ማለት ነው። ስለዚህ ሁሉም ነገር እስኪመቻችልን መጠበቅ ሳይሆን የእኔ ልዩ ነገሬ ምንድን ነው? እኔ ያለኝ ነገር አሁን ያለኝ አሁን ያለኝ እውቀት ነው ገንዘብ ነው ወይስ ጊዜ ነው ያለኝ? ምንድን ነው ያለኝ? ያንን ነገር አውቆ በዛ ነገር ላይ መጀመር አሁን መጀመር ማለት ነው። እዚህ ይሄ በጣም አስፈላጊ ነገር ነው። ልዩ ነገራችንን ማወቅ አለብን ማለት ነው። ሌላም ሌላው ምንድን ነው? ተስፋ ለመቁረጥ ተስፋ ለመቁረጥ ቶሎ ተስፋ ለመቁረጥ ስኬት ብዙ ጊዜ ምንድን ነው፣ ውድቀት አለው፣ ኪሳራ አለው፣ ይደክማል፣ ምናምን ብዙ ነገር አለው እና ያንን አንድ ቀን ስለደከመኝ ወይም ደግሞ አንድ ነገር ስላልተሳካልኝ ሁሉም ነገር አይሳካልኝም ማለት አይደለም። ይህ ነው። ስለዚህ ሁሉም ነገር አልጋ በአልጋ አይሆንም። ሁሉም ነገር ምን አይሆንም ማለት ነው፣ ፐርፌክት አይሆንም። ወደ ስኬት ስንሄድ መውደቅ አለ፣ መዛል አለ፣ መድከም አለ፣ ብዙ ነገሮች አሉ። ስለዚህ እነዚህን ሁሉ ምንድን ነው አድርገን የምናልፋቸው ማለት ነው? በትዕግስት በተስፋ፣ ነገም በማየት ነገ ምን ይታየናል። ስለዚህ ለዚህ የሚጠቅመን ምንድን ነው? ድሪም ቦርድ ቢኖረን ወይም ደግሞ ወደፊታችንን አሳልፈን ማየት የምንችልበት ትልቅ የሆነ ፊታችንን ብናስቀምጥ፣ ምን አይነት ህይወት ነው የምንፈልገው? ምን አይነት አላማ ነው ያለን ማለት፣ የት ነው መድረስ የምንፈልገው? አሁን እየሰራን ያለነው ለማን ነው? ለምንድን ነው? እንዴት ምን ለማድረግ ይሰራል እኮ ግን እኔ እየሰራ ያለሁት ገንዘብ አሁን እየሰራሁት ያለሁት ገንዘብ ነገ ምን ላደርግበት ነው፣ ነገ ምን ልሰራበት ነው? የሚለውን ነገር አጥርቼ ካላስቀመጥኩትኝ ያን ነገር ገንዘቡ ሊመጣ ይችላል፣ ግን ገንዘቡን ከምን አልቆጥረው ማለት ነው። ዝም ብሎ ነው ምንድነው እፍ የገላውን እፍ ሲሏት ዝም ብላ ሜዳ አለ። እንደዛ እንዳይሆን፣ እንደዛ እንዳይሆን። አሁን የምንሰራው ገንዘብ ለምናችን ነው? ነገ ምንድን ነው ለእኔ የሚጠቅመኝ ነገር አለበለዚያ ግን ገንዘብ ምንዘራ የሆነ ሰው አበድሬ ሲል ታበድሬ ያለሽ ከዛ ቤተሰብ እንደዚህ ነው ታመምኩ ምናምን የሚባል ነገር ሲመጣ ምን እንላለን ማለት ነው። የኛ ላይፍ ይቀር እና የሰው ህይወት እንኖራለን ማለት ነው። ግን አንቺ ነሽ የምትቀል ነው። አንቺ ስትለወጪ፣ አንተ ስትለወጥ፣ እኔ ስለወጥ ነው ቤተሰብ የመለወጥ የምችለው እንጂ እኔም ሳልለወጥ ቤተሰብም ዝም ብሎ ትናንሽ ገንዘብ ወይ አይጠቅማቸው፣ ወይ ራሳቸውን አይለውጡ፣ ወይ እኛ እንለወጥ። ስለዚህ ምን ማድረግ ያስፈልጋል ማለት ነው፣ ራሳችንን የምንሰራውን ገንዘብ ወይም ደግሞ ወደ ስኬት ለመሄድ ከፈለግን ተስፋ ሳንቆርጥ የምንፈልገውን ገበያችንን የት መድረስ እንደምንፈልግ ያን ነገር ድሪም ቦርዳችን እንደ ቲፕ ነው ይህንን እኔ የምለው ድሪም ቦርድ አስቀምጠን የት መድረስ እንደምንፈልግ ምን አይነት ቤተሰብ እንዲኖረን እንደምንፈልግ፣ ምን አይነት ህይወት ነው የምንፈልገው፣ ምንድነው ህይወት አላማችን? ያንን አውቀን ብናስቀምጥ እጅግ በጣም አስተማሪ እና የምንፈልገው ቦታ ላይ በፍጥነት እንድንደርስ ይረዳናል። ይሄ አሁን የምላችሁ ድሪም ቦርድ የሚለው ሀሳብ ያ ነገር ስለሚረዳን ያንን ተጠቀሙበት። እንግዲህ ቤተሰቦች ዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስል ነበር። በእርግጠኝነት ሁላችሁም ይህንን ሀሳብ እንደወደዳችሁት እጅግ በጣም እርግጠኛ ነኝ። ቤተሰቦች እንግዲህ ለቤተሰቤ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ደግሞ ኮሜንት ይህን አስተካክል ያላችሁ ብታስቀምጡልኝ እጅግ በጣም ደስ ይለኛል። ቤተሰባችን ስለሆናችሁ እጅግ አመሰግናለሁኝ። ስለዚህ ዛሬ የነበረን ቆይታ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም፣ ጤና መትረፍረፍ እንዲሁም ደግሞ ደስታ ከእናንተ ጋር ይሆን። ሀገራችን ኢትዮጵያን ሰላም ያድርግልን። ሰላማችሁ ይብዛልኝ።